እንዴት አድራችኋል ተመልካቾች። የአዲስ ቀን የጠዋት ገበያ ተጀምሯል። መቅደስ እንዳለ መረጃዎቹን ነግራችኋለሁ፣ አብራችሁ ነው። የኢሬቻ በዓል ከቀናት በኋላ በተለያዩ ዝግጅቶች በድምቀት ይከበራል። ይህንኑ በማስመልከት በአዲስ አበባ ኤግዚቢሽን ማዕከል ልዩ ባዛር ተከፍቷል። በባዛሩ የኦሮሞን ባህል የሚያንጸባርቁ አልባሳት፣ ጌጣጌጥና ሌሎች ምርቶች ለዕይታና ለሽያጭም ቀርበዋል። ኤዶማ ማረ ተጨማሪውን አዘጋጅታለች። ሁለተኛው የኢሬቻ ኤክስፖ በኤግዚቢሽን ማዕከል ተከፍቷል። ኤክስፖ በአዲስ አበባ ከተማ አስተዳደርና በኦሮሚያ ክልል የተዘጋጀ ሲሆን የኦሮሞ ባህል አልባሳት፣ ምግብ፣ ጌጣጌጥና የግብርና ምርቶች ለእይታና ለሽያጭ ቀርበውበታል። አልባሳትን ሲሸምቱ ያገኘናቸው ሸማቾችም በኤግዚቢሽኑ የፈለጉትን አይነት አልባሳትንና ጌጣጌጥ በተመጣጣኝ ዋጋ ማግኘት መቻላቸውን ነግረውናል። አሁን የምታዩን ገዛው ኳሊቲ ያለው በሀገራችን የተሰራ በእኛው ወንድሞቻችን የተሰራ የሀገራችን ምርት ነው። እያገዛው ዋጋውም የተመላላይ ነው 300 ብር። አሪፍ ነው። ኳሊቲውም ስታንዳርዱን የጠበቀ ነው። ለጸሐይ ይሆናል። ባህልሽንም ታስታውቂያለሽ፣ እግረ መንገድሽም ማለት ነው። እንደምታዩ በጣም በድምቀት ነው የጀመረው። ደስ ይላል። ከአጀማመሩ ከጅምሩ ራሱ ያስታውቃል። በጣም እጅግ በጣም አሪፍ ነገር ነው ያለው። የባህል ልብስ ለመግዛት ነው መጣ። ሁሉም ነገር እዚህ ውስጥ አለ። እኔ እንዳሰብኩ አይደለም። በጀመሪያ፣ የባህል ልብስ ራሱ ይኖራል፣ ሰዎች ይገባል አይገቡም ምናምን ብዬ ጠጥር ልክ ስመጣ ሁሉም ነገር እየተሟላ ነው። ይኸው እኔም የቦረና ልብስ ገዝቻለሁ ሙሉ ልብስ ዋጋ ላይ በጣም ብዙ ጊዜ ሰዎቹ ውጭ ላይ እንገዛለን ካልኩ፣ በጣም ውድ ብር ነው። እዚህ ሲመጣ ማለት ነው በጣም ርካሽ ነው። እንደ እኔ ማለት ነው ሁሉም ሰው መጥቶ እዚህ ቢገዙም ለዋጋም ሁሉም ነገር እየተሞላም እዚህ ስላለ ለነሱም ይሻላል ብዬ ያስባለው። በባዛሩ ተሳታፊ የሆኑ ነጋዴዎችም መሰል የግብይት መድረክ መዘጋጀቱ የገበያ ትስስርን ከመፍጠር ባለፈ ምርቶቻቸውን እንዲያስተዋውቁ እንደሚያግዛቸውም ገልጸዋል። አሁን ካለ ኢሬቻ በዓል የ2018 በሰላም አደረሳችሁ በሰላም አደረሰን ይላለው። የአርሲ ክፍለ ገር የኦሮሞ ባህል እቃ ነው ይዤ የመጣሁት። በአልባሳት በኩል ደግሞ የኦሮሞ አስራ አንዱም የአስራ አንዱም ክልል ይዤ እመጥቻለሁ። ይህኛው ኦሮቦ ይባላል። ኦሮቦ ማለት የኦሮሞ ወተት የሚቀመጥበት ነው። አሁን ለምሳሌ እንግዳ ስመጣ፣ እንደዚያም ደግሞ በዓል ስደርስ፣ ለሰርግ በዚህ ነው እንግዲህ ከጩኮ ጋር በዚህ ወተት ተደርጎ ነው። ጠንጠማ የሚባል ጉቱ የሚባል ነገር አለ በዚህ ነው የሚቀርበው ማለት ነው። ይሄኛው ኦሮሞ ስምንት ሌትር ነው የሚይዘው ፋይናሊ ፋይናሊ እስከ ሰባት ሺህ ብር ይሸጣል። ሶስት ሌትር፣ ሁለት ሌትር የሚይዙት ይቀንሳሉ ማለት ነው ዋጋቸው። እኛ ለመሸጥ ብቻ አይደለም ለማሳየትም ነው የኦሮሞ ህዝብም የኢትዮጵያ ህዝብም የምናውቀውን የባህል እቃ የባህል ልብስ እየተያየን እንድንለማመድ እንደዛውም ደግሞ እንድናውቅ ነው እንጂ ለመሸጥ ብቻ አይደለም። ማሳየቱ ራሱ ትልቅ ሚና አለው ብዬ አስባለሁ። የኦሮሚያ የሁሉም አለኛ የአስራ አንዱ ማለት የአርሲ አለ፣ ቦረና አለ፣ ጉጂ አለ፣ ታረር ወለጋ፣ አርሲ በካባም አለ በወንደቤም አለ። የወንዶችም የሴቶችም እንደዛ ነው እ ይዤ የገባው ራሴ ነኝ የማዘጋጀው ጨሌም የሚሰፉትም ራሴ እድጋ ነው የማዘጋጀው። ባንሸጥም እንኳን ገበያ ባይኖርም ብለን የወጣ ነው ባህላችን ለማስተዋወቅ በቃ ውጭ ወጥተን እንድታይልን ይሄ ለዚህ ብለን ነው የወጣ ነው። የባዛሩ አስተባባሪና የባህልና ኪነ ጥበብ ቢሮ አማካሪ ብርሃኑ ቡጤ ባዛሩ ሸማቹ የፈለገውን የሚገዛበት ኤግዚቢሽንና ባዛር ነው ብለዋል። የተለያዩ የምርት አይነቶችና የባህል አልባሳት ነው የቀረበው በዚህ ላይ እንደ እንዳጠቃላይ በባህል አልባሳት እና የባህል ጌጣጌጦችን በተመለከተ ወደ መቶ አራት ማህበራት እዚህ ተሳትፏል። ማህበረሰቡ ከዚህ ከሚቀርበው ምርት ተጠቃሚ እንዲሆን በማሰብ የአዲስ አበባ ከተማ አስተዳደር እና የኦሮሚያ ክልላዊ መንግስት በጋራ በመሆን ይህንን ኤክስፖ እንዲዘጋጅ አድርጓል። ባዛሩ ከግብይት ባለፈ የባህል ትውውቅ የሚደረግበትና የንግድ ለንግድ ትስስር የሚካሄድበት መሆኑም ተገልጿል። አሁን ደግሞ ተመልካቾች የህክምና ባለሙያዎች ላፕቶፓቸውን ብቻ በመያዝ የራሳቸውን ክሊኒክ መክፈት የሚያስችላቸውን አሰራር ከዘረጋ ተቋም ጋር ልናስተዋውቃችሁ ነው። ከዚህ ለየት ካለ ሐሳብ ባለፈ መስራቹ በኢትዮጵያ በብቸኝነት የኒውክሌር ሕክምናን ጨምሮ በጤናው ዘርፍ የተለያዩ ማዕከላትን በማቋቋም ከፍተኛ አስተዋጽኦ እያበረከቱ ይገኛሉ። ዝርዝሩን ከራሳቸው አንደበት አብረን እንከታተል። ብሮክ ፈቃዱ ባላለው የኢንፊኒቲ አድቫንስ ቴክኖሎጂ ሶሉሽንስ፣ የፓዮኒር ዳይግኖስቲክ ሴንተር፣ የረዳት ሜዲካል ፕላዛ፣ የኤታ ላብራቶሪስ እና የኤሊት ቴሌሬዲዮሎጂ የሚባሉ በህክምናው ዙሪያ አገልግሎት የሚሰጡ ተቋማት መስራች። ተወልጄ ያደኩት እዚሁ ኢትዮጵያ ውስጥ በደርግ ጊዜ ነው። ከዛ ወደ አሜሪካን ሀገር ሄጄ ዩኒቨርሲቲ ጨርሼ እዛ ጓደኞች አፍርቼ ነበር። በነዛ አንዱ የዛ ያገኘሁት ጓደኛዬ አበሻ ጓደኛዬ ፊዚክስ የተማረ ሰው ነበረ። ኤም አር አይ የሚባል ማሽን ላይ ይሰራ ነበር። በዛ ምክንያት ነው ወደ ህክምናው የገባሁት እንጂ የተማርኩትም ኮምፒውተር ሳይንስ ነው። በጣም ብዙ ቻሌንጆች ነበሩ። የመጀመሪያውን ለኢትዮጵያ ኤምአርአይ ማሽን ያስመጣ ነው። የዛሬ 19 ዓመት 2006 ማለት ነው። በሰዓቱ ኤምአርአይ ምን እንደሆነም አይደለም በህብረተሰቡ፣ ብዙ ሐኪሞችን በወል የማያውቁት አይነት መሳሪያ ነበር የዛኔ። የነርቭን ምስል የሚያሳይ ማሽን ነው ኤምአርአይ ማሽን በዋናነት እኛ ከማምጣታችን በፊት የነርቭ ሐኪሞች በኤክስሬያን ነገር ለመስራት ይሞክሩ ነበር እና ያ ደግሞ አንድ እጅሽን ወደኋላ ተይዘሽ ስራ ስር እንደመባል ያክል ነው ኦልሞስት። ያ ማሽን ሲመጣ ታካሚውም ብዙ ጫና ነበረው። በኤክስሬ የሚሰራውን ስራ ለእንትን ለማድረግ በመርፌ የሚሰጥ መድኃኒት አለው በሱ ያ መርፌ ጀርባውን እየወጉ ከዛ ምስሉን ለመውሰድ ነበር የሚሞክሩት። ያ ቀርቶ የሆነ ማሽን ውስጥ ገብቶ ለ20 ደቂቃ ለ15 ደቂቃ ከዛ የሆነ ኮምፒውተር ላይ የነርቭ ምስሉ የሚታይበት አይነት ማሽን አመጣን። ይሄ ለህክምናውን ለሚሰጡት ሰዎችም፣ ለታካሚው መፍትሄ የሆነ ግን ከዛ ጋር እንዳልኩ ቻሌንጆቹ የተለያዩ ተግዳሮቶች ሲመጡ ደግሞ እነሱን ለመፍታት ስንል እና ይህን ራዕይም ለማስፋት ስንል በቃ ሐኪሞቻችንን የተሻለ መስራት የሚችሉበት ሁኔታ መፍጠር የሚለውን ይዘን ስንንቀሳቀስ ካምፓኒዎቹም እየበዙ መጡ። የፈጠርነው ሜዲካል ፕላዛ ረዳት ሜዲካል ፕላዛ ልክ በሌላ አይነት ስራ እንደ ኦፊስ አለ። አሁን ሼርድ ኦፊስ የሚባል ኮንሰፕት አለ ያንን ለሐኪሞች ነው ያዘጋጀው ነው። ይሄ ማለት ምንድን ነው? አንድ ሐኪም የሪሴፕሽን ኤሪያ ነርስ ሳይቀጥር፣ ጓንት ሳይገዛ፣ መርፌ ሳይገዛ፣ ጽዳት፣ ኢንተርኔት ምናምን ሳይ እውቀቱን ብቻ ይዞ መጥቶ ክሊኒክ መክፈት የሚችልበት ቦታ አዘጋጅተናል። ብቸኛው ተቋም ለኒውክሌር ሜዲሲን እኛ ተቋም ነው እና እነዚህን ሁሉ ባሟላ ህንፃ ውስጥ አንድ ሐኪም ነገር በተሟላበት ስራውን ለመስራት የሚያስፈልገው ነገር ሙሉ በሙሉ በተሟላበት ቦታ ስራውን በአጭር ጊዜ ውስጥ መጥቶ በፈለገው በፉልታይም፣ በፓርታይም፣ በራሱ ንግድ ፍቃድ በራሱ ቢዝነስም በፈለገው መንገድ መጥቶ ስራውን መስራት ይችላል። ይሄ ለሀገር ውስጥም በተለይ በተለይ ደግሞ በውጭ ሀገር ያሉ በአውሮፓም በአሜሪካም ያሉ ኢትዮጵያውያን ሐኪሞች ሙሉ በሙሉም ባይሆን በሆነ ጊዜ ሰዓት መድበው መጥተው አገር አይተው ጎብኝተው ተዝናንተው ቤተሰብ ጠይቀው ሕክምናውንም ደግሞ የሆነ ነገር ኖሌጅ ትራንስፈር ምንም አድርገው መሄድ የሚችሉበት አይነት እንቫይሮንመንት ነው የፈጠርነው። እና ይሄ እስካሁን ከሰራናቸው ከብዙዎቹ ካምፓኒዎች በሙሉ በጣም ምኮራበትና ኤክሳይት የሚያደርገኝ ስራ ነው። አሁን በሁሉም ድርጅቶች ወደ 600 አካባቢ ሰራተኞች አሉ። ወደፊት እንግዲህ በክልል ከተሞች ላይ ይህን የሜዲካል ፕላዛ ኮንሰፕት ማስፋፋትና በተለያየ የክልል ከተሞች ላይ ያሉ የህክምና ባለሙያዎችም ይህንኑ አይነት ፋሲሊቲ ኖሮ ስራ መጀመር የሚችሉበትን ሁኔታ ማመቻቸት እንግዲህ እኔ እኔ ሐሳብ እሱ ነው። በመጨረሻም ተመልካቾች በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘቦች የምንዛሪ ተመንና የግብርና ምርቶች ወቅታዊ ዋጋ መረጃዎችን አብረን እንከታተል። ተመልካቾች የአዲስ ቀን የጠዋት ገበያ አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን።